የተወደዳችሁና የተከበራችሁ የኢትዮኒስ ቤተሰቦች እንደምን አላችሁ? ሰላምታችን በያላችሁበት ይድረስ እነው። አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒስ መረጃዎች ጋር አብራችሁ እንድትቆዩ ደግሞ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድሜ እነግራችኋለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በጎንደር ቀጠና የተቀሰቀሰው ውጊያ ለሶስተኛ ቀን በስፋት መቀጠሉን የፋኖ ኃይሎች አስታውቀዋል። በሌላ በኩል የአብይ አህመድ የብልጽግና አገዛዝ የተለያዩ ክልሎች ልዩ ኃይልን በአማራ ክልል አስገብተዋል ሲል የፋኖ አመራሩ ይፋ አድርጓል። በዝርዝር እንመለከተዋለን። በኦሮሚያ ክልል ባለፈው አንድ ሳምንት ብቻ በደረሱ ማንነት ተኮር ሶስት ተከታታይ ጥቃቶች 22 ምዕመናን መገደላቸው ተሰማም። በአርሲ ሀገረ ስብከት ውስጥ ባለፉት ሳምንት ውስጥ ብቻ በታጣቂዎች በተፈጸሙ ሶስት ጥቃቶች የኦርቶዶክስ እምነት ተከታይ የሆኑ 22 ሰዎች በማነታቸው ምክንያት ተገድለዋል ተብሏል። በዝርዝር እናየዋለን። የኤርትራው ፕሬዝዳንት ወደ ካይሮ አቀኑ። አብይ አህመድ ንግግራቸውን ቅዠት ያለችው የኤርትራ አገዛዝ ፕሬዝዳንት የሆኑት ኢሳያስ አፈወርቂ ወደ ግብፅ አቅንተዋል። የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል የብልጽግና የአሰብ ቅዠት ከጊዜ ወደ ጊዜ እየተባሰ ይመስላል በማለት በኢትዮጵያ መንግስት ላይ ግልጽ ውንጀላም አቅርቧል። በዝርዝር እናየዋለን። የሱዳን ፈጥኖ ራሽ ኃይል በኤልፋሽር በሚገኘው ሆስፒታል 46 ሰዎች መግደሉን የዓለም ጤና ድርጅት አስታውቋል። ከሱዳን ጦር ጋር ውጊያ ላይ ያለው የፈጥኖ ራሽ ኃይል ከቀናት በፊት በተቆጣጠራት ኤልፋሽር ከተማ በሚገኝ ሆስፒታል ውስጥ በመቶዎች የሚቆጠሩ ንጹሃን ሰዎችን መግደሉን መረጃ እንደደረሰው የዓለም ጤና ድርጅት አስታውቋል። የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም የግድያውን ሁኔታ በተመለከተ ለዓለም አሳውቀዋል። በዝርዝር እናየዋለን። የአሜሪካ ፕሬዚዳንት ዶናልድ ትራምፕ የአሜሪካ ጦር የኒውክሌር መሳሪያ ሙከራ እንዲያደርግ አዘዙ። እንደ ቻይናና ሩሲያ ካሉ ሀገራት ጋር በሰላም ለመቀጠል ከ30 ዓመታት በኋላ ለመጀመሪያ ጊዜ የኒውክሌር ጦር መሳሪያ ሙከራ እንዲደረግ ትዕዛዝ አስተላልፏል ነው የተባለው። አብራችን ውስጥ ቆዩ። እነዚህና ሌሎች ትሰማላችሁ። መልካም ቆይታ ያውላችሁ። በአማራ ክልል የተለያዩ አካባቢዎች በአገዛዝ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ቀጥሏል። በጎንደር ቀጠና የተቀሰቀሰው ውጊያ ለሶስተኛ ቀን በስፋት መቀጠሉን የፋኖ ኃይሎች አስታውቀዋል። በሌላ በኩል የአብይ አህመድ የብልጽግና አገዛዝ የተለያዩ ክልሎችን ልዩ ኃይል በአማራ ክልል አስገብተዋል ሲል የፋኖ አመራሩ ይፋ አድርጓል። ጥቅምት 28 2018 ዓ.ም በምዕራብና ማዕከላዊ ጎንደር ዞኖች የተቀሰቀሰው ከባድ ውጊያ በስፋት ቀጥሏል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዝና፣ የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝብ ጥምረት የአገዛዙ ጦር ላይ ከፍተኛ ወታደራዊ ኪሳራ እያደረሱ ይገኛሉ ሲል ነው የኢትዮ ኒውስ የፋኖ የመረጃ ምንጮች የተናገሩት። በምዕራብ ጎንደር ዞን ቋራ ወረዳ የተለያዩ አካባቢዎች እንዲሁም በማዕከላዊ ጎንደር ዞን አለፋ ወረዳ አሻውራና አጸደ ማርያም ከተሞች የፋኖ ኃይሎች የከፈቱት ውጊያ ለሶስተኛ ቀን ማሳተም መቀጠሉን የተናገሩት የፋኖ የመረጃ ምንጮች በውጊያው የሁለቱ የፋኖ አደረጃጆች ጥምር ኃይል ከፍተኛ ድል እያስመዘገበ ቀጥሏል ብለዋል። በዛሬ ሁለትም ጥቅምት 3/2018 ዓ ም በአለፋ ወረዳ አሻውራ ዙሪያም ፍንጅት ና ወኩ በተባሉ አካባቢዎች ከባድ ውጊያ እየተደረገ እንደሚገኝ የተሰማው የፋኖ ኃይሎች በቅንጅት በቋራና አለፋ ወረዳዎች እያደረጉት ባለው ውጊያ በርካታ የአገዛዙ ወታደሮች መገደላቸው ምን ያስታወቁትም። በተመሳሳይ በጎንደር ከተማ ዙሪያ ማክሰኝት ከተማ በዛሬ ሁለት ውጊያ መቀስቀሱን ታውቋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ እና አፋድ ጎንደር ጠቅላይ ግዛት እዝ በጋራ በመሆን ማክሰኝት ከተማ ሙሉ በሙሉ መቆጣጠራቸውን አስታውቋል። አፋባ በላይ ዘለቀ እዝ ዳግማዊ ቴዎድሮስ ኮር ጥቁር አንበሳ ክፍለ ጦርና አፋድ ጎንደር ጠቅላይ ግዛት እዝ አጼዎቹ ክፍለ ጦር ዛሬ ጥቅምት 22 2018 ዓ ም ከንጋት ጀምሮ በከፈቱት ውጊያ ነው። በማዕከላዊ ጎንደር ዞን ጎንደር ከተማ ዙሪያ ወረዳ ዋና ከተማ የሆነችውን ማክሰኝት ተቆጣጥረናል ሲሉ ያስታወቁትም በውጊያው በርካታ ያገዛል ዛዙ ጦር አባላት ሲገደሉ የአካባቢው የብልጽግና አመራሮቹም ሸሽተዋል ተብሏል። በአካባቢው በተቀሰቀሰው ውጊያ እስከ ሊቦ ከምከም ወረዳ አዲስ ዘመን ዙሪያ ድረስ ተኩስ ይሰማል ያሉት የኢትዮኒስ የመረጃ ምንጮች በኩላቸው ከባህር ዳር ወደ ጎንደር የብስ ትራንስፖርት ለአጭር ጊዜ ተስተጓጉሎ አርፍዷል ሲሉ ተናግረዋል። በዚህ ጎንደር ቀጠና የፋኖ ኃይሎች በሌሊት ወደ ወገራ አምባ ጊዮርጊስ ከተማ መግባት በወሰዱት እርምጃ የአገዛዙ ወታደሮች መገደላቸውን የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዳግማዊ ቴዎድሮስ አምስተኛ ኮር አስታውቋል። ተመሳሳይ፣ በማዕከላዊ ጎንደር ዞን ቀጠና የበለስ አካባቢዎች ውጊያ መደረጉን የፋኖ የመረጃ ምንጮች ተናግረዋል። ዛሬ ጥቅምት 2018 ከጠዋቱ አራት ሰዓት ጀምሮ የአገዛዝ ጦር ወደ ጓህሊ ሊሊ አካባቢ መንቀሳቀሱን ተከትሎ ከፋኖ ውጊያ ተከፍቶበታል ሲሉ ነው የአካባቢው የትዮኒስ የመረጃ ምንጮች ተናገሩትም። በውጊያው የአገዛዝ ጦር ከፍተኛ ጉዳት አስተናግዶ ወደኋላ እየሸሸ ነው ያሉት ደግሞ የፋኖ የመረጃ ምንጮች ናቸው። ይህ በእንዲህ እንዳለ የአብይ አህመድ የብልጽግና አገዛዝ የተለያዩ ክልሎች ልዩ ኃይል በአማራ ክልል አስገብተዋል ሲሉ የፋኖ ኃይሎች አስታውቋል። የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጥና አሳምነው ህዝብ ግንኙነት ኃላፊ ዶክተር አብደ ደላንድሪስ ለኢትዮ ኒውስ ጋር ባድርገው ቆይታ ብልጽግና የክልሉ ልዩ ኃይል ወደ አማራ ክልል ለውጊያ አስገብተዋል ሲል ተናግሯል። የፋኖ አመራሩ አክሎም የብልጽግና አገዛዝ ኮማንዶና አየር ወለድ ጭምር አሰልፎ ያላሸነፈውን የፋኖ ኃይል በክልል ፖሊስና ሚኒሻ የሚያመጣው ድል አይኖርም ሲል አስታውቋል። የአማራ ክልል የብልጽግና መዋቅር ፈርሶ ከአራት ኪሎ ስርዓት ውጭ ሆኗን ያለው የፋኖ አመራሩ ዶክተር አብደላንድሬስ በአንጻሩ ፋኖ በክልሉ ህዝባዊ አስተዳደር እያስፋፋ ይገኛል፣ ሲል ተናግሯል። የጠቅላይ ሚኒስትር አብይ አህመድ የፓርላማ ንግግርን እርስ በርሱ የሚጣረስ ሲል የተቸው ዶክተር አብድላ አገዛዙ በፓርላማ ደጋግሞ ውሸት ቢናገርም ህዝቡ ግን እውነቱን ያውቃል፣ አማራ ክልል ዛሬ ዘጠና በመቶ በማን እጅ እንዳለ ለአገዛዙም የተሰውር አይደለም ሲል ነው የፋኖ ኃይሎች አሁን ላይ ዘጠና በመቶ የክልሉን ተቆጣጥረው እንደሚገኙ አስታወቀው። በኦሮሚያ ክልል ባለፈው አንድ ሳምንት ብቻ በደረሱ ማንነት ተኮር ተከታታይ ሶስት ጥቃቶች 22 ምዕመናን መገደላቸው ሰምተዋል። በአርሲ ሀገረ ስብከት ውስጥ ባሳለፍነው ሳምንት ውስጥ ብቻ በታጣቂዎች በተፈጸሙ ሶስት የተለያዩ ጥቃቶች 22 ሰዎች መገደላቸው የተሰማው ማህበረ ቅዱሳን ብሮድካስት ትላንትና እንደዘገበው ከሆነ በምስራቅ አርሲ ሀገረ ስብከት በሆንቆሌ ዋቤ ወረዳም ባለፈው ጥቅምት 18 ለ19 አጥቢያ ከምሽቱ አራት ሰዓት ላይ አምስት ምዕመናን በታጣቂዎች መገደላቸውን በአካባቢው ያሉ ነዋሪዎችን ዋቢ አድርጎ ዘግቧል። የጥቃቱ ሰለባ ከሆኑት መካከል የአንድ ቤተሰብ አባላት የሆኑት ሁለት ወንድማማቾችና ሁለት እህትማማቾች የሚገኙ ሲሆን በተጨማሪም አንድ የኦርቶዶክስ እምነት ተከታይ ከቤተሰቡ አባላት ጋር መገደሉም ተሰምቷል። ከዚህ በተጨማሪም በወረዳው በሚገኘው በቀቅሳ ቀበሌ የእግዚአብሔር አብ ቤተክርስቲያን አገልጋይ ታግተው መጎሰዳቸውም ተሰምቷል። በአካባቢው የሚኖሩ ምዕመናን በአሁኑ ሰዓት ያገዛዙን የድረሱልን ጥሪ አቅርበዋል ብሏል። በተመሳሳይ ጥቅምት 17 ቀን 2018 ከሌሊቱ አራት ሰዓት አካባቢ በምስራቅ አርሲ ሸርካ ወረዳ ሄላ ዘባባ ቀበሌ አርሴ ማጥቢያ የሚኖሩ ምዕመናን በታጠቁ ኃይሎች በአሰቃቂ ሁኔታ ሶስቱ መገደላቸውና አራቱ ደግሞ መግታገታቸውም ተሰምቷል። ከተገደሉት የኦርቶዶክስ እምነት ተከታዮች ውስጥ የአንዱ ሟች አባትና ወንድም መታገታቸውን በመረጃ የተገለጸ ሲሆን ታፍነው የተወሰዱት ምዕመናን ስለሚገኙበት ሁኔታ አይታወቅም ተብሏል። በመረጃው እንደተነገረው የሞቱት ሶስት ግለሰቦች ጥቅምት 18 ቀን 2018 ዓ ም ስርዓተ ቀብራቸው ተፈጽሟል። በሶስተኛነት በዚህ በኦሮሚያ ክልል አርሲ አገረ ስብከት ጉና ወረዳ በሚገኝ ኖኖ ጃዊ ቀበሌ የሚኖሩ 14 ምዕመናን ከሌሊቱ ስድስት ሰዓት አካባቢ በለተረቡ ጥቅምት 13 ቀን 2018 ለ14 አጥቢያ በተገኙበት በቤታቸው አስወጣው የታጠቁ ኃይሎች በከፈት ተኩስ በአሰቃቂ ሁኔታ የተገደሉ ሲሆን ስድስቱ ከመገደላቸው ከአንድ ቀን በፊት ቀድሞው ታፍኖ ተወስዶ ነበርም ተብሏል። ላለፉት ሁለት ዓመታት ማለትም ከ2016 ዓ ም መስከረም ሁለት ጀምሮ 2017 ዓ.ም ድረስ ያለማቋረጥ በወረዳው ከ115 በላይ ምእመናን በእምነታቸውና በማነታቸው ምክንያት የተገደሉ ሲሆን 27 ምእመናን ደግሞ አሁኑ ድረስ ታግተው ያሉበት እንደማይታወቅ ነዋሪዎቹ ለብሮድካስት አገልግሎት ተናግረዋል ተብሏም። ይህ በእንዲህ እንዳለ በወረዳው ካሉ 37 ቤተ ክርስቲያናት ውስጥም ከ16 በላይ የሆኑት አገልግሎት የማይሰጡ መሆናቸውንና ና ከእነዚህ መካከልም ሶስት ሙሉ በሙሉ መዘረፋቸውም ተሰምቷል። ነዋሪዎቹ እየደረሰ ያለውን የሰው ህይወት እልፈት መታገትና የንብረት ውድመት ችግር እልባት እንዲያገኝ የቅድስት ቤተ ክርስቲያ ሰላምና የመንግስት ባለድርሻ አካላት አሁንም ትኩረት ሰጥተው ኃላፊነታቸው እንዲወጡ ጥሪ ማቅረባቸው ተዘግቧል። የኤርትራው ፕሬዝዳንት ወደ ካይሮ አቀኑ። አብይ አህመድ ንግግራቸውን ቅዠት ያለችው የኤርትራ አገዛዝ ፕሬዚዳንቱን ኢሳያስ አፈወርቂ ግብጽ ሂደዋል። የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል የብልጽግና የአሰብ ቅዠት ከጊዜ ወደ ጊዜ እየተባሰ ይመስላል በማለት የኢትዮጵያ መንግስት ሲሆን እጅሉ ፕሬዚዳንት ኢሳያስ አፈወርቂ ደግሞ ካይሮ ገብተዋል። አብይ አህመድ ከቀይ ባህርና ከኤርትራ ጋር በተያያዘ ውጊያ ከተነሳ ውጤቱ ግልጽ ነው ያለን አስተማማኝ አቅም ነው ማንም አያቆመንም ሲሉ ማስጠንቃቸውን ተከትሎ የኤርትራ የማስታወቂያ ሚኒስትር ግልጽ ምላሽ ሰጥተዋል። በሌላ በኩል ፕሬዚዳንት ኢሳያስ ለአምስት ቀናት ይፋዊ የስራ ጉብኝት ዛሬ ሐሙስ ጥቅምት 20 ቀን 2018 ዓ ም ረፋር ላይ ግብጽ ካይሮ ገብተዋል። አቶ የማነ በኤክስ ገጻቸው ላይ በፕሬዚዳንት አብዱልፈታል ሲፕር ግብዣ ኢሳያስ አፈወርቂ ወደ ግብጽ አቅንተዋል፣ የጋራ ጠቀሜታ ባላቸው የሁለትዮሽ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ ውይይት ያደርጋሉ ሲል ማስፍረዋል። የማስታወቂያ ሚኒስትሩ የፕሬዚዳንት ኢሳያስን የግብጽ ጉብኝት ይፋ ከማድረጋቸው አስቀድሞ በኤክስ ገጻቸው ባሰፈሩት ጽሁፍ የብልጽግና ፓርቲ የአሰብ ቅዠት ህመም ከጊዜ ወደ ጊዜ የተባሰ እየተባሰ ይመስላል። የቅርብ ጊዜ የህመሙ ተቀጥላ የህዝብ ቁጥር ብዛት ላይ ያተኮረ ነው ብለዋል። አብይ አህመድ ባለፈው ማክሰኞ ጥቅምት 182018 ዓ ምት በዚህ ምክር ቤት በሰጡ ማብራሪያ መንግስታቸው የቀይ ባህርን ጉዳይ ህጋዊ፣ ታሪካዊ፣ መልካ ምድራዊና ኢኮኖሚያዊ ነው ብሎ እንደሚያምንት ሲናገሩ ተሰምተዋል። ኢትዮጵያ ቀይ ባህርን ያጣችበት መንገድ ህጋዊነት ላይ ጥያቄ ያነሱት አብይ አህመድ ውሳኔው በካቢኔ በምክር ቤት ወይም በኢትዮጵያ በህዝበ ውሳኔ ያልተላለፈ እንደሆነም ጠቅሰዋል። ቀይ ባህርን የሚያል ነገር ያጣንበት መንገድ የህጋዊነት ችግር እንዳለበት ማሳያው ተቋማችን አልገርባበትም። ካቢኔው ያውቀውም እንዴት እንዳጣ የሚያስረዳ አንድ ገጽ ወረቀት እንኳን ማግኘት አልቻለም ነበር ያሉትም። የኤርትራው የማስታወቂያ ሚኒስትር የማነ ገብረመስቀል በበኩላቸው ጥቅምት 19 2018 ዓ ም በኤክስ ገጻቸው ባሰፈሩ ጽሁፍ እንደተነገረን ከሆነ በኢትዮጵያ ከተሞች ከሚኖሩ ህዝብ አንጻር የኤርትራ አሰብ ነዋሪዎቹ ውስን ናቸው ብለዋል። አያይዘውም ይህ የብልጽግናን የትንሸረ ስሌት ፍትሐዊ ገጽታ ያላብሳል ሲሉ በከተሞች ማን ጥቃት ይፈጽም ብዙ ሰው እንዳይሞትበት ሲገልጹት አስተውለዋል። በምክር ቤቱ በነበረው ንግግር አሰብን ከተሳካ በድርድር ካልሆነም በወታደራዊ ወራ ለመያዝ ተነስቷል ሲሉ የማነት ጠቅላይ ሚኒስትር አብይ አህመድን ከሰዋል። አብይ መንግስታቸውን የባህር በር ማግኘት ጥያቄ በህጋዊና በንግግር ሊፈታ ይችላል የሚል ሀሳብ እንዳለው ጠቅሰው በፍጹም የውጊያ መሻት የለንም ብለዋል። አያይዘውም ዓለም አቀፍ ማህበረሰብንን ጉዳይ በተመለከተ እንዲያሸማግል ጥሪ ሲያቀርቡ ተደምጠዋል። ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ አሁንም በተከበረው ምክር ቤት መግለጽ የሚፈልገው ነገር የኢትዮጵያ የባህር አክሰስ ጉዳይ አይቀሬ ስለሆነ ቅድ ቅድሚያ የምንሰጠው የሰላምና ንግግር ስለሆነ እባካችሁ ሽምግልና እና መፍትሄ አምጡልን ሲሉ ተደምጠዋል። ዓለም አቀፍ ማህበረሰብ እናሸማግላቸዋለን፣ ሰላም ያስፈልጋል እያለ የማዘናጋት አካሄድ የሚከተል ከሆነ ጉዳዩ ብዙ የሚሄድ እንደማይመስላቸውም አብይ ሲናገሩ ተደምጠዋል። የኤርትራው ማስታወቂያ ሚኒስትር በሰጡት ምላሽ ደግሞ በታሪክም የቅኝ ግዛት መታበይ ምክንያታዊ ገጽታ እንዲላበስ ይደረጋል፣ ከፍተኛ ተልኳለን፣ የስልጣኔ ግባለን ይባላል ብለው ያጣጥለዋል። የብልጽግና ቂላቂል አካሄድ በዘመናዊ ታሪክ ተሰምቶ አይታወቅም፣ ከማጭበርበር ሚዛን ስልኬትም በላይ ነው ሲሉ ማክሏል። አብይ ቀይ ባህርም በአንድም ቀን አንመልሰውም፣ በአንድም ቀን አላጣነውም፣ በተፈጥሮ ተዋሂዶ ተከትሎ ይሄዳል ብለዋል። ኢትዮጵያ ቀይ ባህርን ያጣችው በ30 አመት ትግል እንደሆነ ጠቅሰው መንግስታቸው ግን መልሶ ለመያዝ ሌላ 30 አመት ያስፈልጋል ብዬ አላምንም ሲሉ ተደምጠዋል። አብይ አህመድ ከማንም ጋር አልዋጋም ቢልም ግን በእርግጠኝነት ቀይ ባህር እናስመልሳለን፣ ውጊያ ከተነሳ ማለቃቀሳቸው አይቀርም አሁን ላይ ነው መፍትሄ ማምጣት ያለባችሁ ተናግረዋል። በተለይም ደግሞ ሚሊዮን ፐርሰንት እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም ማንም ፈለገም አልፈለገም ሲሉም በምክር ቤቱ አቋማቸውን ይፋ አድርገዋል። ታዲያ በአሁኑ ሰዓት የኤርትራው ፕሬዚዳንት ሳያስ አፈወር ወደ ካይሮ የሄዱት በዚህ ጉዳይ ላይ ውይይት ለማድረግ እና ጦራቸውን ለማጠናከር ከዛም አልፎ ደሞ ትብብራቸውን ለማስፋት ያለመ እንደሆነ እየተሰማ ይገኛል። የሱዳን ፈጥኖ ድራሽ ኃይል በኤልፋ ሽር በሚገኘው ሆስፒታል 460 ሰዎችን መግደሉን የዓለም ጤና ድርጅት ይፋ አድረገ። ከሱዳን ጦር ጋር ውጊያ ላይ ያለው የፈጥኖ ድራሽ ኃይል ከቀናት በፊት በተቆጣጠራት ኤልፋ ሽር ከተማ በሚገኙ ሆስፒታል ውስጥ በመቶዎች የሚቆጠሩ ንጹሃን ሰዎች መግደሉ መረጃን እንደደረሰው የተባበሩት መንግስታት የዓለም ጤና ድርጅት ይፋ አድርጓል። የድርጅቱ ዋና ዳይሬክተር ዶክተር ቴዎድሮስ አዳኖም የሚመሩት ተቋም ከሆስፒታል ውስጥ 460 ሰዎች መገደላቸውን በሚያመለክቱ መረጃዎች በእጅጉ መደንገጡን ተናግረዋል። ከዓለም የጤና ድርጅት አስቀድሞ ግድያው መፈጸሙን ይፋ ያደረገው ሱዳን ዶክተርስ ኔትወርክ የተባለ የህክምና ባለሙያዎች ማህበር ነው። ማህበሩ እየፈጥነው ድራሽ ኃይሉ ተዋጊዎች ማክሰኞ ሁለት ታካሚዎችን፣ አስታማሚዎችና ሌሎች ጨምሮ በሳውዲ ሆስፒታል ውስጥ ያገኟቸውን ሰዎች በሙሉ ያለርኅራ ይገድለዋል ብሏል። ሱዳን ዶክተርስ ኔትወርክ በዚህ ጥቃት ምን ያህል ሰዎች እንደተገደሉም አልጠቀሰም። ይሁን እንጂ በከተማ የሚገኘ የጤና ተቋም ወደ የሰዎች ቄራነት ተቀይረዋል ሲል ሁኔታውን ገልጾታል። በተጨማሪም ማህበሩ አራት ዶክተሮች፣ ፋርማሲስትና ነርስ የሆኑ የህክምና ባለሙያዎች ፍጥኖ ራሽ ካሉ ተዋጊዎች ታግቶ ተወስዷል ብሏል። የህክምና ባለሙያዎች ለማስለቀቅ መቶ 5ሳ ሺ ዶላር የሚደርስ ገንዘብ እንዲከፈል መጠየቁን አክሏል። የማህበረሰብ አንቄዎች ስብስብ የሆነው ኤልፋሽር ሬዚስታንስ ኮሚቴ በተመሳሳይ ማክሰኞ እለት በሳውዲ የሆስፒታል ጥቃት መፈጸሙን ይፋ አድርጓል። ከጥቃቱ በኋላ አስፈሪ ዝምታ እንደነበረም ገልጿል። እሁድ እለት በፈጥኖ ራሽ ኃይሉ ቁጥጥር ስር የገባው ኤልፋሽር ከተማ በዳርፎር ክልል የሱዳን ጦር ጠንካራ ይዞታ ነበር። ከተማው በተዋጊዎች ከመግባቱ በፊት ረሃብ ያስከትለ የ18 ወራት ከበባ ውስጥ ቆይቷል። ከባድ ድብደባም ተፈጽሞበታል። በሚያዝያ 2016 ዓ ምት የሱዳን ጦርነት ከተነሳበት ጊዜ ጀምሮ የፈጥኖ ራሽ ኃይሉና አጋር የሆነው የዳርፎር የአረብ ሚኒሻ አረብ ያልሆኑ ብሔሮች ላይ ላ እያደረገ ጥቃት ይፈጽማል የሚሉ ክሶች ቀርቦበታል። ኃይሉ ግን እነዚህን ውንጀላዎች ውድቅ ሲያደርግ ቆይቷል። ኤልፋሽር በፍጥኖ ራሽ ኃይሉ እጅ መግባቱን ተከትሎ የተባበሩት መንግስታት ማህበረሰብ አንቂዎችና የተራሩ ድርጅቶች ከከተማው መውጫ ስላጡ 250 ሺ ገደማ ሰዎች ስጋታቸውን ገልጸዋል። ከእነዚህ ነዋሪዎች ውስጥ አብዛኛዎቹ አረብ ካልሆኑ ማህበረሰቦች የተገኙ ናቸው። በከተማው የግንኙነት መስመሮች ሙሉ በሙሉ መቋረጣቸው የተፈጠረውን ነገር ማረጋገጥ አልተቻለም። ላም ቢቢሲ ማህበራዊ ሚዲያ ላይ የተለቀቁና ቢቢሲ ቬሪፋይ የመረመራቸው አዳዲስ ቪዲዮዎች ባለፉት ጥቂት ቀናት የፈጥኑ ራሽ ኃይሉ ተዋጊዎች ያልታጠቁ ሰዎችን ሲገድሉ እንደነበር አሳይተዋል። የእርዳታ ድርጅቶቹ በኤልፋሽር በአካባቢ የተፈጸመው ጥፋት መጠን ገና መውጣት ከጀመረ እንጂ ሙሉ በሙሉ ይፋ አልሆነም የሚል እምነት እንዳላቸውም ቢቢሲ ዘግቧል። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ጦር የኒውክሌር መሳሪያ ሙከራ ማድረግ እንዲቀጥል አዘዘ እንደ ቻይናና ሩሲያ ካሉ ሀገራት በሰላም ለመቀጠል ከ30 ዓመታት በኋላ ለመጀመሪያ ጊዜ የኒውክሌር ጦር መሳሪያ ሙከራ እንዲደረግ ትራምፕ አዘዋል ሌሎች ሀገራት የኒውክሌር መሳሪያ ሙከራ እያደረጉ ነው እኛም ሙከራ እንድንቀጥል አዝዣለሁ ብለዋል ትራምፕ ትራምፕ ይህን ያሉት ከቻይናው ፕሬዚዳንት ሺሽፒንግ ጋር በደቡብ ኮሪያ ከመገናኘታቸው አስቀድሞ ነው አሜሪካ ከየትኛውም አገር በላቀ የኒውክሌር ጦር መሳሪያ እንዳላት ፕሬዚዳንት ተናግሯል በሁለተኛ ደረጃ የምትገኘው ሩሲያ እንደሆነች ጠቅሰው ቻይና በሩቅ በሶስተኛ ትከተላለች ብለዋል። አሜሪካ እንደ አውሮፓውያን አቆጣጠር ከ1992 ወዲህ የኒውክሊየር መሳሪያ ሙከራ አላካሄደችም። ሩሲያ ከሰሞኑን በኒውክሊየር ኃይል የሚሰራ የሚሳይል ሙከራ ስታርግ፣ ትራምፕ በጽኑ አውግዘዋል። ትራምፕ በማህበራዊ ሚዲያ ገጻቸው ላይ ኒውክሊየር መሳሪያ ውዳሜ ነው ቢሉም ስልጣን ላይ ሳሉ የአሜሪካ የጦር መሳሪያን ከማዘመን ውጭ አማራጭ እንደሌላቸው ገልጸዋል። የቻይና የኒውክሊየር መሳሪያ አቅም በአምስት ዓመታት ውስጥ ከአሜሪካ እኩል እንደሚሆን ተናግረዋል። የኒውክሊየር ጦር መሳሪያ ሙከራ እንዴት እንደሚከናወን ዝርዝር መረጃ ባይሰጡም በቅርቡ ይጀምራል ብሏል። አሜሪካ ከ30 ዓመታት በፊት ለመጨረሻ ጊዜ ኒውክሌር መሳሪያ ሙከራ ያደረገችው በነቫዳ ግዛት ከምድር በታች በሚገኝ ወታደራዊ ካምፕ ውስጥ ነበር። ዲቫይደር የሚል ስያሜ የተሰጠው ይህ ፕሮጀክት የአሜሪካን 154ኛ የኒውክሌር ጦር መሳሪያ ሙከራ ነው። በዓለም የመጀመሪያ አቶሚክ ቦምብ ለመስራት ጉልህ አስተዋጽኦም ነበረው ይላም ቢቢሲ። የአሜሪካ መንግስት ነቫዳ የሚገኘውን ወታደራዊ ካምፕ አሁንም ይጠቀምበታል። የአሜሪካ ብሔራዊ የኒውክሌር ሳይንስና ታሪክ ሙዚየም በበኩሉ አስፈላጊ ከሆነ በዚሁ ቦታ በድጋሚ ሙከራ ይደረጋል ሲል መናገሩም ቢቢሲ ዘግቧል። የተወዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። ሰናይ ጊዜ እመኛለሁ።